ባሽ አሹ በሩን ክፈትልኝ። የማናው ደግሞ የከተማ የማን እዚህ እንዴት ልትመጣ አለች። ምናምን ወንበር ምናምን በእናት ዳይም እንዳትቀልድ። በጣም ሽንት ይኖጥሮኛል ካልሽ፣ በቃ ነይ። ወደ ሴቶቹ ነው። እኔ እኮ ሴቶቹ እኔን ካዩ እንዳይንጫጩ ብዬሽ ነው። በቃ እዚህ ጋር ደቅ አልገባኝም ምን? አልገባሽ? እዚህ ጋር ነው የምንጸዳዳው። ሻኪራ ከመቼ ሆኖ እንጂ ፋሬውን ሹ። እንዴ የለም ያል ልጅ አለባሽ እንዴ ሊሊ አክስቷ ቤቱን ስለለቀቀችላት በጣም ደስ ብሏታል። አሁን ላይ ምን ማድረግ እንዳለብኝ አላቅም። እዚህ ቤት ስቀመጥ ኤላን እያስታወስኩት ነው። ስለዚህም ቤት መልቀቅ አለብኝ ብላስባ ደግሞ ከዛኛው ቤትም ቤተሰቦችን አስታውሳለው፣ ምን ይሻለኛል ትላለች ዴቭ ካማቶቹ ሂዶ መድረሱን አቀናል ግን ደሞ በጉዳዩ ላይ ገና አልተነጋገሩበትም ትንሽ ረፍ ንበልና እንነጋገርበታለን በማለት ያደየንናት እያናገራት ይገኛል አሹ የሮማንን ፍቅር ሊቆጣጠረው አልቻለም ከኩሽናም ሂዶ አይኗን ጨፍኖ ከንፈሯን ለመሳመም ሞክሮ ነበር ታለም ደርሳባቸዋለች ንጉስ ከቅምጥል ቤት ከሄደ በኋላ ከዚህ በኋላ ሰው እየደበደበ ጉዳት እየደረሰብ ነው እኔ ጋር መቀመጥ አለብህ ስትለው እኔ ተከራይቼ ሴትም ማኖር ነው እንጂ ከሴት ቤት መጥቼ አልቀመጥም በማለት አንዳንድ ነገሮችን ተነጋግረዋል። ሊሊ የባቡሬ ጉዳይ እያንገባገባት ነው። ፍቅር አይሉት ቅናት፣ አንዳንድ ጥያቄዎችና አንዳንድ ነገሮችን ብቻ ስለ ወደፊት ሚስቱ እያነሳ ነበረ። ማንን ነው የምታገባው? በማለት ሌላ ሰው የሆነች ነው። በጣም ትቀናለች። ቅናቱ ከምን የመጣ ነው ይላታል ሰላም ጤና ይስጥልኝ አድማጭ ተመልካች፣ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልሁኝ አደይን ይዤ መጣሁኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ታለምና ፍቅር ሳሎን ላይ የነበሩና ስለ ሮማን እያወሩ ነው። ሮማን ብቻዋን ስለሆነች አሁን ላይ አጋዥ ያስፈልጋታል ብላ አስባላች። አንቺማ ታግዣት ነ ስለዚህ ቤዛን አመጣትና ሮማንን ታግዛታለች በማለት ጥያቄም ጠይቃት ነበር። ፍቅር ግን አይቻልም፣ እሷ ከምትመጣ እኔ ሮማንን አግዛታለሁ በማለት ቃለም ገብታላታለች። ታለም ግን አምና መቀበል አልቻለችም። ሃን ውጭ ላይ ነበረችና ሄለን እየጠበኳት ነው በማለት አጥር ላይ ተንጠልጥሎ ወንድሟን ታገኘዋለች። እሱም ያሱህ በማለት አስደንግጠው ነበር። ምን እያደረግክ ነው በማለትም ጠይቃ ነበር። አንቺ ከመጣሽ ጥሩ ነው ጥሪልይ በማለት እሷ እንደናፈቀችው ይናገራል። ያደ አባትን ነጫኔን ሰብስቦ ወጨበሬ እየፈጠረ ነው። ከአሜሪካ የመጣ ወንበዴ ንብረት ሊበላ አይገባም እንደምንም ብላችሁ አስወጡት እያለ ከነሱ ጋር እየተከራከረ ነው። ባቡሬ ከንጉስ ቤት ሂዶ ነበረ። ንጉስ ማታ ላይ ወንበዴዎች ስለደበደቡት ማንነቱን በደንብ ልናገር አልቻለም። ማነው እንደዚህ ያደረገ ቢባልም ግን ደግሞ መግለጽ አልቻለም። ግን ባቡሬ ሌባ ስለነበረ ማንነቱን ለይቶበታል። ንጉስንም በስርቆታችሁ የምትቀጥሉ ከሆነ ቅምጥል እህቴን አልሰጥህም በማለት ቃልም አስገብቶታል። እንግዲህ ወደነ ቅምጥልን ቤት ይዞት ሂዶም ነበረ ሮማን ቡና ስታፈላ ነበርና ከቡናው በፊት የምጠጣው ውሃ ያስፈልገኛል በማለት ታለም አዛት ነበር። ውሃውን ይዛ ወደ ታለም ስትጠጋ ግን የገጠማት ነገር ጥሩ ነገር አልነበረም። ፍቅር ተንኮል ያልቀባትም እና አንጎላ አድፋት ውሃውን ከጭኗ ላይ እንድደፋባት አድርጋለች። ታለም ክፉኛ ተበሳጭታለች። ሮማንም ዞር ብላ ፍቅር ይህን በማድረግሽ ምን ትጠቀሚያለሽ? በማለት አናግራትም ነበር። ፍቅር ሮማን ጥፋትሽን ለመሸፈን ወደ እኔ አትዞሪ፣ ይቅርታ እንደመጠየቅ እንዴት ወደ እኔ ትዞሪያለሽ? በማለት ነገሩን ታባብሰዋለች። እታለም ደሞ ቡና ማፍላቱ ከሰለቸሽ ለምን በግልጽ አትናገሪም? ባለፈውም ደፋሽብኝ፣ አሁንም ደፋሽብኝ በያምጭ መውሎያ በማለት ትቆጣታለች። በቃ ሮማን ስራ እየደከማት ስለሆነ ቤዛን አምጥቼ እንድታግዛት ማድረግ አለብኝ በማለት ታማክራታለች። ቤዛማ ከዚህ ቤት መምጣት አትችልም። እሷ ከመጣች ሌላ ነገር ይፈጠራል። ስለዚህ ሮማንን እኔ ብሆን አግዛታለሁ በማለት ቃል ገብታላት አለች። አደይ በጠዋት ተነስታ ሳሎን ላይ ተቀምጣ ነበረ እናም ዴቭ በሰላም ደርሻለሁ በማለት ደውሎላት በጋራ ሰንጠብቅልኝ በማለት ደስ በሚል ስሜት ታወራለች ወሬያቸው መካከል በድንገት በሩ ይቆፈቆፋል ቅምጥል መጣ አሁን ላይ አይታችሁታል ወይ ንጉሴ እኮ ጠፋብኝ በማለት ከእሷ ጋር የሚያወሩ ነበር በዚህ መሀል ታዲያ ትናንትና ከአንቺ ጋር ነበር የት ሄደ ብቻ ከዳይመንድ ጋር ሆኖ እያስቀየሙት ሰው ነበረ፣ ጎርተውት ከሆነ ብዬ ነው በማለት ከነሱ ጋርማ አንዳንድ ነገር አወርታለች። አሹ ፍቅሮ እየባሰበት ስለሆነ ሮማንን አንዳንድ ጨዋታ እያጨዋታት ነው። ፍቅርሽ ከቀን ከቀን እየባሰቢ ነው ብሎ መግለጽ ሲገብደውም አሁን ላይ ውበትሽ ከቀን በቀን እያማረን የመጣው በማለት ተረትና ምሳሌ ጀምሮላታል። የኔ አደይ አበባ በማለት አበባ እንደምትመስልና በጣም እንደምታምር እየነገራትም ነበር። የኔ አደይ ማለት የትኛው ነው በማለትም፣ አደይ የዴቭን ሳይሆን ክረምት ክረምት የምትወጣዋ አደይ አበባ ማለት ነው በማለት ብቻ ደስ እንደምትል እየነገራት ነው። ስልክ ተደውሎላት ስለነበረ ደስ ብሏትም ነበረ። እንግዲህ አክስትሽ ቤቱን ለቃልሻለች የሚባል ዜና ከሰማች በኋላ በጣም ደስ ብሏት ትገኛለች። እንግዲህ ከአደይ ጋር ሆነውም አንዳንድ ጨዋታዎችን ተጫውተዋል። ሊሊ ለአደይ ያለውን ነገር እያወራቻት ነው። አክስቴ ቤቱን ለቀዋለች፣ ግን ደግሞ አልወሰንሁም እዚህ እንዳንኖር። ስለ ኤላ አንዳንድ ነገሮችን ያስታውሰኛል፣ ግን ኤላ ቤቱን በእኔ ስም ነው የገዛው። ቤተሰቦች ቤት እንዳልኖር ደግሞ ትዝተው አያስቀምጠኝም። ብዙ መልካም ነገሮች የሚያስታውሰኝ ነገር አለ። ስለዚህ ምን እንደማድረግ አላቅም በማለት ታማክራታለች። አደይም እንግዲህ የኤላን ብር መልሽለትና እዚሁ ተቀመጭ ትላታለች። ባቡሬ ለሊሊ ጥሩ ስሜት ቢኖረውም ግን ደግሞ ስሜቱን ማንጸባረቅ አልፈለግም። ሊሊ ኤላ ነገር ጨርሶ ስላልወጣላት ባቡሬን በቀላሉ መቀበል አልቻለችም። ለባቡሬ ጥሩ ስሜት ቢኖራትም ግን ደግሞ ጥሎኝ ይሄዳል በሚል ሰበብ አሁን ላይ መቀበል አልፈለገችም። ብቻ አንዳንድ ነገሮች እያነጫነጯት ነው። በኋላቸው መካከልም አክስቴ ቤቱን ለቃልኛለች በማለት ታበስረዋለች። ሊልዬ ላንቺ በጣም ደስ ብሎኛል በማለት እቅፍም አድርጓት ነበር ፍቅር ሮማንን እያሰቃየቻት ነው። ዴቭና አደይ ፍቅራቸውን በይፋ ካናተናገሩ በኋላ እንደ ስስት እየቀያየራት ነው። ከቤት ያሉትን ሰዎች ልትበላቸው ደርሳለች። ተንኮሏ ካደር ካደር እየባሰባት መጥቷል። ይዛ እነ ታለን ቤት መመላለስ አብዝታለች። ምን እንደፈለገች ምን አይነት ሴራ እንዳሰበች ባይታወቅም ከነሱ ቤት መመላለስ አብዝታለች። አትምጭ እዚህ ጋር ትድረሽ በተባልም እሷ ግን በሰባብ አስባቡ ያን ቤት መቆፍቆፉን ተያይዘዋለች። የባማቶቹን በሰላም ተቀላቅሏል። ስላለው ነገር እያወሩ ይገኛሉ። አሁን ምን ፈልገ መጣ? መቼም ካደይ ጋር እንዳልተጣላችሁ ተስፋ አደርጋለሁ። አንተ መልካም ጸባይ ያለ ሰውነ በማለት ያደይ እናት በጸባይ ያናገረችው ነው። ያደይ ህት ለዴቭ ጥሩ ስሜት እንዳላት ተናገረች። አንቺ ልጅ አትቅለብለቢ፣ አርፈሽ ተቀመጭ በማለት ያደይ እናት እየተጠነቀቀች ትገኛለች። ሩታ ዳይመንድን አሁን መጸዳጃ ቦታ እንድትወስደ ይፈልጋለሁ ካለች በኋላ እኔ ሜዳ ላይ አልቀመጥም፣ የኖርማል ሽንት ቤት ላይ ውሰደኝ በማለት እየተከራከሩ ይገኛሉ። ቦታችን ይሄ ነው፣ እገጠር ላይ ሽንት ቤት የለም፣ በዚህ ተጠቀሚ ብላትም እሷ ግን አልፈልግም ብላለን። ዴቭ ካደይ ህት ጋር እያወሩ ነበርና፣ እህቴ ባለፈው ስላስቀየመችህ በጣም ደብሮኛል፣ ግን ደሞ አንተ መልካም ሰው ነህ በማለት እሱን እያሞገሰች ብቻ፣ አሁን ላይ ግንኙነታችሁ አሪፍ ስለሆነ ደስ ብሎኛል በማለት በማቀፍ ላይ ያለች ያደይ አባት ሸከተፍ ብሎም ነበር። በዚህ ጎረምሳ ጋር ምን አባሽ ትሰሪያለሽ? በማለት ከረዘውን እያንጎረድድ እያለ ድራማ ተጠናቀቀ። ውድና ክቡር የሆናችሁ የቻናሉ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ፣ ዴቭ በሰላም ይመለሳል ወይስ ጉዳት ይደርስበታል የሚለውን በቀጣይ የምናየው ይሆናል። ቸር ዋሉልኝ።